ወዳጆች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። እንደምታውቁት ኢትዮጵያ ውስጥ እዚህም እዚም ግጭቶች ነበሩ፣ በተለይ በትግራይ በኦሮሚያና በአማራ ቀደም ሲል ደግሞ በቤኒሻንጉልም በጋምቤላም ነበሩ። ነገር ግን የጋምቤላው በሰላም ተጠናቀው ታጣቂዎች ወደ ሰላም መንገድ ተመልሰዋል። ቤኒሻንጉልም፣ እንዲሁ የትግራይ ክልልም ያው ተመልሰው ወደ ግጭት ሊገቡ እየዳዱ ቢሆንም በተመሳሳይ በእርቅ ተጠናቆ እንግዲህ ከሞላ ጎደል የተረጋጋ ነው ማለት ይቻላል። የኦሮሚያ ክልል ገሚሶቹ ወደ ሰላም መንገድ ተመልሰው ዛሬ ኦሮሚያ ክልል ከዚህ ቀደም ከነበረው ጋር ሲነጻጸር በጣም በብዙ ሁኔታ ወይም በብዙ መጠን ሰላማዊ ሆኗል። አሁንም ተደብቀው ሰውን የሚዘርፉ የሚገሉ፣ የሉም ባይባልም የኦሮሚያ ክልል ራሱ በጣም በጣም በጣም ከሁለት ከሶስት ከአራት ዓመት በፊት ጋር ሲነጻጸር አብሶሉትሊ ትልቅ ለውጥ አለ። በተለይ የመከላከያ ሰራዊታችን በተደጋጋሚ ሲወስድ በነበረው እርምጃና ፖሊሶች፣ ሚሊሻዎች፣ ሌሎች የጸጥታ አካላት በእነዚህ ሽፍቶችና ሰውን በየመንገዱ በሚዘርፉ በሚገሉ ላይ በተወሰደ ተከታታይ ጥቃት የኦሮሚያ ክልሉ አብዛኛው እንቅስቃሴ ተገጥቶ ዛሬ ብዙ ቦታ እነዚህ ሽፍቶች የነበሩበት ነፃ ወጥቶ ሰው በሰላም ይንቀሳቀሳል፣ ይማራል፣ ያስተምራል፣ ይሰራል፣ ውሎ ይገባል። አሁንም አንዳንድ ኮሪደሮች ላይ ችግር የለም ባይባልም ማለት ነው። የአማራ ክልሉም እንዲሁ የዛሬ አመት፣ የዛሬ ሁለት አመት አዲስ አበባ ደርሰናል፣ በተለይ ከደብረ ብርሃን አለፍ ብለን እንዲህ ቦታ እንደዚያ ቦታ ደርሰናል፣ አዲስ አበባ ውስጥም አለን፣ አዲስ አበባን ከበናል ሲሉ ከነበሩበት አንጻር ስናይ ኦልሞስት 75 80 ከመቶ ድምጥማጣቸው ጠፍቶ አንዳንድ ጥቃቅን ኮሪደሮች ውስጥ ተደብቀው በየሸጡ፣ በየሸለቆ እየተንቀሳቀሱ ያው እንደሚታወቀው ሽፍታ ተደብቆ ነውና ጥቃት የሚያደርሰው ግለሰቦች ላይ ምንም ጥበቃ የሌላቸው አርሶ አደሮች ላይ፣ ተማሪ መምህራን ላይ ጥቃት እያደረሱ ይገኛሉ። ይሄም ቀደም ብሎ ከነበረው አንጻር ሲታይ ኦልሞስት የሉም በሚያስብል ደረጃ ተመጥተዋል። የቲፒኤልኤፍንም ስንመለከት ቀደም ብዬ እንዳልኩት በአብዛኛው ውሉ ስምምነቱ ከተፈጸመ በኋላ ሰላም ነበረ። ከእንቅስቃሴያቸው ውጭ ማለት ነው። የውስጥ እንቅስቃሴዎች አሉ፣ ማሰልጠን ከህግ ውጭ ማለት ነው፣ ሰራዊት ማሰልጠን። የተለያየ እንቅስቃሴ ላይ ቢሆኑም ደህና ነው ማለት ይቻላል። ሰሞኑን ደግሞ ትንሽ አገርሽቶባቸው እዛም እዚህም ብቅ ብቅ እያሉ በተለይ በአፋር ክልል አካባቢ ጥቃት ሰንዝረዋል የሚል ነገር ሰምተናል። እሱንም ቢሆን መንግስት አደብ እንደሚያስገዛቸው ምንም አልጠራጠርም። ዛሬ ርዕስ የሆነኝና ትንሽ አስተያየት ልስጥበት ቢቻለም እንወያይበት ብዬ የተነሳሁት እንግዲህ ይሄ የብሄር ፖለቲካ እከሌ ነጻ ላውጣ ነው፣ እከሌ ተጨቁኗል፣ እከሌ ህልውናው ሊጠፋ ነው እየተባለ ሲቀሰቀስ የነበረው ማን የማንን ህልውና እያጠፋ እንደሆነ ባናቅም ላለፉት ሰባት ዓመት ከዛ በፊትም ከባድ ችግር ውስጥ ከቶን አሁን ላለንበት ደረጃ አድርሶናል። ይሄንን ጠንካራው የኢትዮጵያ መንግስት በተለይም መከላከያ ሰራዊቱ እየደቆሰ አላንቀሳቀስ ሲላቸው ሌላ የመቀስቀሻና የመገዳደያ ሌላ አጀንዳ ይዘው ብቅ ማለት ጀምሮ እሱም እምነት ላይ የተመሰረተ የሆነ እምነት ተከታዮችን እየመረጡ መግደል ላይ ስራዬ ብሎ የተሰማሩ አንዳንድ እጅግ አደገኛ በነፃነት ስም የሚንቀሳቀሱ አሸባሪዎች እዚህም እዛም መታየት ጀምረዋል። በተለይም ኦሮሚያ ክልል፣ አማራ ክልልም እንዲሁ ነበረ። በተለይም ኦሮሚያ ክልል ኦሮሚያ ክልል አርሲ አካባቢ የምንሰማው ባሌ አካባቢ የምንሰማው አንዳንድ ቦታ ላይ የምንሰማው እጅግ ሰቅጣጭ ወንጀል እውነትም በሚባለው ደረጃ ተፈጽሞ ከሆነ መንግስት እነዚህ ሰዎች ላይ የማያዳግም እርምጃ መውሰድ መቻል አለበት። በእምነት የሚካሄድ ወንጀል ለየትኛውም እምነት አይጠቅም፣ ለየትኛውም እምነት ተከታይ አይጠቅም፣ ለሀገርም አይጠቅም። የብሔሩም እንደዚሁ የብሔሩ አላዋጣ ሲል በእምነት ደግሞ ይሄንን ለዘላለም ለበርካታ ሺህ ዓመታት አብሮ የኖረውን ህዝብ በዛ መቀስቀሻ ለማድረግ ማረቅ እዛም እዚህም ግጭቶች እየተካሄዱ ነው ያለው። ስለዚህ አማራ ክልል የሚሆኑ ኦሮሚያ ወይ ሌላ ክልል እምነትን ምክንያት አድርጎ የፖለቲካ ግቡን ለማሳካት የሚደረግን እንቅስቃሴ ግድያን፣ ማፈናቀልን መንግስት የማያዳግም እርምጃ ወስዶ ለህዝቡ ግልጽ ማሳየት መቻል አለበት። በእንዲህ ያለ መንገድ የመጣውን ማያዳግም፣ ደግሜላለሁ፣ ሲሪየስ ሆነ እርምጃ ወስዶ ለህዝቡ ግልጽ አሳይቶ መማሪያ ማረግ መቻል አለበት። አለበለዚያ ህዝባችን ከአንድ ቤት የሁለት የሶስት እምነት ተከታይ ያለበት አገር ነው። ከአንድ ብሔር የሁለት የሶስት እምነት ተከታይ ያለበት አገር ነው። በጣም የተሰባጠረን በፍቅር በሰላም የኖርን ህዝቦች ነን። ችግሮች አልነበሩ አንዳንድ አላስፈላጊ ነገሮች በእምነት አባቶች ይሁን በፖለቲካ አመራሮች አልነበሩም ማለት አይደለም። አንዱ በአንዱ ላይ ተጽዕኖ ሲያደርግ አልነበረም ማለት አይደለም። ነገር ግን አሁን እዛ ውስጥ አይደለም፣ ከዛ ነፃ ነው። መንግስት ሌላ ነው። እምነት ለብቻቸው፣ የራሳቸው አመራር በፈለጉ ጊዜ የመምረጥ የመመረጥ መብት አላቸው። ማንም በማንም ጣልቃ በማይገባበት ዘመን እምነትን ሽፋን አድርገው ወይም ደግሞ ፖለቲካን በውስጡ ሸጉጠው የእምነት ሰዎች ላይ ወይም የዛ እምነት ተከታይ ነው ወይም የዚህ እምነት ተከታይ ነው በሚል የሚደረጉ እንቅስቃሴዎች ሳይቃጠል በቅጠል እንደሚባለው ሊሆኑ ይገባል። ወዳጆች፣ ባለፈው ወሎ ውስጥ የሆነውን ሰምተናል። ሰሞኑን አርሲ ውስጥ የሆነውን ሰምተናል። ሌሎች ቦታዎችም እዚህም እዚያም እንዲህ ያለ ምልክቶች አሉ። ከዛ በተረፈ ደግሞ በየቤተ እምነቱ ሺዎችን ሰብስበው እከሌን እንዲህ አድርገ እረድ በእንዲህ ያለ መልኩ ብላህን ስለ እረድ የሚሉ ሰዎች እየታዩ ነው ያሉት። እንዲህ አድርገ ግደል የሚሉ ሰዎች እየታዩ በህልውናሁ መጥተዋልና እነከሌን እምነት አጥፋ የሚሉ ሰዎችን እያየን ነው። በየሚዲያው መንግስት ሆይ፣ የት ነው ያለኸው? ምን እስኪያርድ እስኪያርድ ነው እስኪገድለው እስኪ ተኩስ ነው? ህዝብም ደግሞ ይሄ ለእኔ እምነት ብሎ ነው የሚናገረው ብላችሁ እንዳታስብ፣ አይደለም ነገ ወደ አንተ ይመለሳል። እኔ ይሄ ነገር በአስቸኳይ በአስቸኳይ በአስቸኳይ ሊታረም ይገባል። በተለይ በየቤተ እምነቱ ህዝብ ሰብስቦ የተለያየ ፕሮፓጋንዳ የሚነዙትም ይሁኑ በተግባር ወንጀል የፈጸሙትን መንግስት የማያዳግም እርምጃ መውሰድ አለበት። ህዝቡ ያውቃል። ህዝቡን አስተባብሮ ህዝባችን የየትኛውም እምነት አክራሪ አይደለም። ቢኮስ እያንዳንዱ ብሔር ውስጥ ሁለት ሶስት እምነት አለ። እያንዳንዱ ቤት ውስጥ ሁለት ሶስት እምነት አለ። ይሄ በጣም አደገኛ ወንጀል ነው። የፖለቲካ ፍላጎታቸውን ለማሟላት እንጂ ለእምነትም ለምንም ብሎ አይደለም። በእንዲህ ያለ መልኩ እየመጡ ያሉ ሰዎች እየመጡ ያሉት የየትኛውም እምነት ደግሞ ሰውን ግደል፣ አፈናቅል፣ ችግር ላይ ጣለው የሚል ያለ አይመስለኝም። የሁሉንም አንብቤ ባላቅም፣ ቴንክ ዩ። ይሄን ለማለት ነው። ኮፒ ሊንክ አርጋችሁ ሼር አርጋችሁ ለሚመለከተው አድርሱ። ወዳጆች፣ አመሰግናለሁ። ሳይቃጠል በቅጠል እንደሚባለው ገለቶማ የቀንለኝ